ቤተክርስቲያኒቷ ግዕዝ ትምህርት ይሰጥልኝ ብላ የጠየቀችው ጥያቄ የለም። ግዕዝን ጉዳይ ያነሳው መንግስት ነው። ብርሃኑ ነጋ የሚመራው የትምህርት ሚኒስቴር ከአማራ ክልል ጋር በመነጋገር ብልጽግና ነው ሀሳቡን ያነሳው። ነገር ግን የታቀደ እቅድ አለ። ከሚሴ የገባው ሰይፍ አዲስ አበባ በድሬዳዋ በአሩሲ ገባ የተባለው ሰይፍ መውጫው ስለደረሰ ነው። የዋሃቢ እስላሞቹ ግን ጥንፈኞቹ ዘመቻ የጀመሩት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ነው። በካህናቱ ላይ ነው። በሊቃነ ጳጳሳቱ ላይ ነው። በምዕመናኑ ላይ ነው ዘመቻ የጀመሩት። ቤተክርስቲያኒቷ ያቀረበችው ሀሳብ የለም። ቤተክርስቲያኒቷ ግዕዝ ትምህርት ይሰጥልኝ ብላ የጠየቀችው ጥያቄ የለም። የግዕዝ ትምህርት የግዕዝ ቋንቋ እግዚአብሔር ከየትኛውም የፖለቲካ ከየትኛውም የስድብ ከየትኛውም የነውር ቃልና አንደበት ሰውሮት መምህራችን ሊቀ ጉባኤ ባለፈው እንደተናገረው ጳጉሜ ሁለት የፊደል ገበታ አለ። ከሁሉም ነገር ሰውሮት፣ ከዓለም ንትርክ ፍልስፍና ሰውሮት፣ በእግዚአብሔር ቤት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ መቅደስ አስቀምጦት ስሙ ብቻ እንዲወሰግ እንዲመሰገንበት ስሙ ብቻ እንዲወደስበት አድርጎ ያስቀመጠው ነጮቹ እየተመራመሩት ነው። በዩኒቨርሲቲዎቻቸው ትምህርቱን እየሰጡት ነው። ነገር ግን የታቀደ እቅድ አለ። ከሚሴ የገባው ሰይፍ ተያዘ የተባለው ሰይፍ፣ በአዲስ አበባ፣ በድሬዳዋ በአሩሲ ገባ የተባለው ሰይፍ መውጫው ስለደረሰ መውጫው ስለደረሰ፣ ቤተክርስቲያኒቷ ጥያቄ አላቀረበችም። ቤተክርስቲያኒቷ ደብዳቤ አልጻፈችም። ቤተክርስቲያኒቷ አስተምሩኝ አላለችም። እና በሕፃናት ላይ ግጥም ሰጥተው አደባባይ ወጥተው፣ መጅሊሱ መግለጫ ሰጥቶ፣ ቋንቋ እንዴት ሃይማኖት እንደሆነ የሚታወቅ ነገር የለም። አረብኛ የግብጽ ቤተ ክርስቲያን የሶሪያ ቤተ ክርስቲያን የአረብ ቤት የ በአረቡ ላይ ያሉ ቤተ ክርስቲያኖች የሚጠቀሙበት ቃል ነው። ሃይማኖት አይደለም፣ ቋንቋ ቋንቋ ነው። ነገር ግን ግዕዝን ነጥለው የኢትዮጵያን ቤተ ክርስቲያን ለመስደብ ለመምታት ያሰፈሰፉ ጽንፈኛ የዋሃቢ እስላሞች አሉ። ያንን በሰፊው ማውራት አለብን። ባጭር በቁንፅል ሳይሆን ሌላ ነገር ሳንጨምርበት ነገር ግዕዝንና መነሻውን ማየት አለብን። ምዕመናን እናንተ መረጃዎቻችሁን ላኩ። ደፍረን ለታሪክ የሚቀመጥ ነገር ማስቀመጥ አለብን። እነ ማናቸው ይህን እየመሩ ያሉት? ምንድን የታሰበው ምንድን የተቀጣው ምንድን የታሰበው ምንድን የተዘጋጀው ይህም ማውራት አለብን? አህያውን ፈርቶ ዳውላውን ለምንድን ነው? በዚህ ሰዓትስ መንግስት ብልጽግና ግዕዝ በትምህርት ቤት ይሰጥ ያለው ለምንድን ነው ለምንድን ነው? ይሄ ነገር ደግሞ በግን በጎን ጽወት እንዲበረክት ያደረገው ለምንድን ነው? ቤተክርስቲያን እየተሰደበችው ጠንቋይ መተተኛ፣ ምናምን ተብላ የምትሰደበው ለምንድን ነው? ያን እንደሆነ የተደገሰልን ድግስ አለ። ያንን ድግስ ማየት አለብን። አብረን ነው መናገር ያለብን። ይሄንን ግርማ አይነግራችሁም። ይሄንን ጆዲ ራጋ አይነግሯችሁ። ይሄንን የዘመኑ ሰባኪዎች አይነግሯችሁ አይነግሯችሁ። በፍርሃት ቁመ ተመጣጥኖ የሚኖር ነው። በአጋምት ስም የሚነግድን ያለ። ስለዚህ ቀፊት ማድረግ ያለብን ሳምንት እናሳድረው። እንግዲህ ይሄ ሁሉን ነገር ተቀምጠን ተጠደን እናውል ብለን በነገርነው በነገር ነው መሰረት በቀጠሩ መለያየት አለብን። ሁሉም በልክ መሆን ስላለበት ማለት ነው እና ነገረ ግዕዝን የሚቀጥለው ሳምንት እነጋገርበታለን። መነሻውንም መድረሻውን የሚጠብቀን ነገር እነጋገራለን። ለዛሬው ይብቃል። አመሰግናለሁ። የእውቀት ጾመኛ ሁሉ ጆሮውን ደፍኖ ቢያለቅሰው ግዕዝ ባይተባራ ይሆን መጤ ቋንቋዎች ነግሰው በፍቅር እያነበቡት ተጽፎ በግእዝ ፊደል መልሰው መቃወማቸው በእውነት ድንቁርና አይደል? አንዱን ልጣል እያሉ ደግሞ አንዱን ማንጠልጠል፣ ወተቱን እየጠጣችሁ ላሚቷን እንደማብጠልጠል፣ ታንኳው ላይ ተቀምጣችሁ መቅዘፊያን እንደማቃጠል በእውነት ስለሚቆጠር፣ ውጡ ከዚህ ጥላቻ። ለመተት ለጥንቆላማ ማን ነው እንደ ቃልቻ? ከእውነት ዓለም መንነህ በጭፍን አትሩጥ ቁልቁል። ስማኝ ባረብ ቋንቋ ነው ሸሃረብ የሚጠነቁል። በመተት በባዳም ልኮ ህይወቱ እንደሚዳክር በብረት አይኗ ያየችው የማዳም ቅመም ትመስክር። አለክ እንደ አልሞትከም እግዚአብሔር የተመሰገነ ይሁን። በህይወት አለውኝ እናንተን ከጭለማው ለማውጣት ሁለት ሺህ አስራ ስምንት ወገቤን ታጥቄ ጠንከር ብዬ ቆም ያለውኝ አለውኝ። እግዚአብሔር ይመስገን። አለን መጀመሪያ አንተ ከጨለማው ቃኝ። እኔማ ብርሃን እንዳይነኝ ያለሁት፣ እነሆ እኔ የዓለም ብርሃን ነኝ። የሚያምንብኝ ቢኖር በጨለማ ነው የሚያምንብኝ ሁሉ የህይወት ብርሃን ይሆንለታል የተባለውን ያለንን የምንከተል የምናምን ነን። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ ክርስቶስ እሱ ያለም ብርሃን፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንደነገረን ያን ብርሃን የምከተል ብርሃን ያገኘው የበራልኝ ነኝ። ስለዚህ ቶፒኩ ላይ እንመለስና ሙሐመድ ጭለማ፣ በጭለማ መሄድ ይወድ ነበር እና መቃብር ላይ ሌሊት ተነስቶ ለሊት ለሊት ሁሌ የማይሻ ቤት በሚያድርበት ሰዓት ጎገና ሳይቀድ ጭለማ ውስጥ በድግድግ ጭለማ ውስጥ መቃብር ላይ ሄዶ ቆም ነበር እና የጭለማ መንፈስ ከዛ እንዲያወጣ ልክ ሳይ ሙስሊም 50 450 ኤ ላይ አጋንንቶች ሁሉ ጋብዘውት ለሊት ለሊት ነው አልኩ። አጋንንት ጋብዘውት ለሊት ጂኒ ጋብዘውት እነሱ ጋር ሄደው ሁሉ አድሮ ነበር። ቼካርገው ሳይ ሙስሊም አራት 450 ኤ ላይ አጋንንቶች ሁሉ ለሊት ጋብዙት ነበርና በጨለማ የሚጓዝ ብቻውን በጨለማ የሚሄድ ይጠንቀቅ፣ ማንም እንደዛ እንዳይሄድ። እኔ ማቀውን ብታውቁ ትጠነቀቁ ነበር ብሏል። ለምንድን ነው እሱ እንደዛ ያለው? አላህ አለም ትል ይሆናል። እኔ ግን ነግራለሁኝ ሆዴ ስለማይጨክን ባልሳሳት። ኦኬ አዲሱን ይቅርብኝ፣ ሜይ ቢ ከፈለክ አወጣላለሁኝ እርግጠኛ ስላልሆንኩበት ማለት ነው። በቃዴ ግን አዙጦች ዘውት ሄደው ሙሐመድን አዙጦች ዘውት ሄደው ዙጥ ዙጥ አድርገውት ነበረ ሲጋልቡት አድረው ነበረ። ጋለቡት ነው የሚለው ሀዲሱ በግልጽ መጋለብ ምን እንደሆነ ግልጽ ማድረግ አያስፈልገኝም ይመስለኝም። በሌሊት ብቻውን ዘውት ሄደው ጋለቡት። ከዛ ሲመጣም የማይመስልብን እንደዚህ መስመር ሰርቶ እዚህች እንዳታልፍ ፍቅሮ ነበረ። መጣና ፈን ተነቀለ፣ ደከነው፣ አቃተኛ። ከዛ እንደዛ እንደዚያ ነገር። ከዛ በኋላ ብቻችሁን ማናችሁ በጨለማ እንዳትጓዙ። እሱ ግን ሁሌም አይሻ ስትናገር ለሊለሊ ለሊ ተነስቶ መቃብር ላይሄዳል ትላለች። ወደ ቶፒኩ እንመለስ እና ይሄ ምድራዊ መቃብር ጉዞ ነው የነገርኩህ። ያለህበት ግን ዘላለማዊ ጭለማ ህይወት እንዳለ ደግሞ ጭለማ ውስጥ እንዳለ ደግሞ ቁርአን ላይ ስለሚናገር የምትሄድበትም አታውቅ። ሱራ 34 24 ላይ እናንተም እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ብሎ የሚል አላህም ሆነ ሙሐመድ ወዴት እንደሚሄዱ ማያቅ፣ ልክ ክርስቶስ እውር እውርን ቢመራው ሁለቱ ተያይዘው ገደል፣ ያ ገደልም ጭለማ ነው የሚሆነው እንዳለ ክርስቶስ። ቁርአንህ ላይ ደግሞ ምን ይላል? እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን በላቸው። ማ አላህ ራሱ እንደዚህ አይነት ክሌም ነው ያመጣው፣ ሱራ 46 9 ላይ ከነቢያት ቤት የሌለኝ አይደለሁም፣ በኔም ላይ እንኳን ምን እንደሚደረግ አላውቅም። ያለው ማን ነው? መሐመድ። ሰው ምን እንደሚደረግ ማያቅበት ምን እንደ እየተካሄደ እንዳለ ማያቅ ነብይ ተከትለ ጨለማ የሚጓዝን ተከትለ የሚሄድ የለብም። ሱረቱ መርየም አያ 71 እስከ 72፣ አንዳችሁም ከእናንተ አይቀርም ወደ እርሷ ወራጅ እንጂ። ወዴት ወደ ገሃነም ወራጅ እንጂ አንዳችሁም አቀርም። ገሃነም እንደ ብትገባ የተረጋገጠበት ነው። ክርስቶስ ግን በልጁ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ያ ልጁን እስኪሰጥ ድረስ አለሙን እንዲሁ ወዶአልና ይላል። በእርሱ የሚያምን አይፈረድበትም፣ በማያምን ግን አሁን በልጁ ስላላመነ ተፈርዶበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ከ18 ላይ ማለት ነው። ስለዚህ እመን፣ ህይወት ይሆንልሃል፣ ብርሃን ይሆንልሃል። እኔ ሰላም ነኝ ይላል። ሰላም እሰጣችኋለሁ፣ እኔ እንደምሰጣችሁ አለም የሚሰጥ ሰላም አይደለም ይላል ያ በብርሃን ስትጓዝ ያ ህይወት የሆነው ያ መንገድ የሆነውን ስታገኘው ሰላም ይሰጣል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንደሚናገረው የሚናገረው እኔ የምሰጣችሁ ሰላም ዓለም እንደ ይሰጣችኋል። እድሜ ልክ ከን መሐመድ ኢሳፖኒ እያልክ ሰላም በሱ ላይ ይሁን፣ ሰላም በሱ ላይ ይሁን ትላለህ። ሰላዋት ታወርዳለ። ሰላዋት ማውረድ ግዴታ ስለሆነ ከና ካባት በላይ መውደድ ግዴታ ስለሆነ ሳይል ቡካሪያ 15 ላይ ነው እንደሚናገረው ማለት ነው። ከነፍስህም በላይ እስካልወደድክ ድረስ እምነት እንኳን ስለሌለ ግን ሰላም ስላጣ ሰላም ላጣ ሰው በስቃይ ውስጥ ላለ ጋንም ጨለማ ውስጥ ላለ ሰላም ብታወርድለት ሰላም አይሆነውም ማለት ነው። እና ሰላም ያገኘን በብርሃን ያለን የብርሃን ልጆች ስለሆንን ወደዚህ ብርሃን እንጋብዛቸዋለን ወደ ቶፒ